ሰላሞች ኢትዮጵያን እንደዚህ ሊያስቀያን እንዴት ናችሁ ደህና ናችሁ አለውን እግዚአብሔር ይመስገን ዛሬ አንድ የሚጠቅም ነገር ነው ያልኩት ነገር እነግራችኋለሁ እሱም ለወንዶች ነው የሆነው ማለት ነው በእርግጥ የሚሰደደው ወንድ ብቻ ባይሆንም ነገር ግን አሁን ላይ እየተሰደደ ያለው አበሻ ወንዶች ስለሆነ የበዛችሁት ማለት ነው ስለዚህ ዱባይ ትክክለኛ መርካቶ ሆናለች ማለት ነው ስለዚህ ለእናንተ ይጠቅማል ያልኩትን እነግራችኋለሁ ሲሪስ ነገር ነው ለሌላ ሰው እንዲጠቅም እንዲጠቅመው እንድትላችሁ ሊያሳባችሁ ሱሼር አድርጉለት። ቶሎ አርጉኝ ያበላችሁ ብሎ እስካላችሁ ግን ዋናው ነገር እኔ ይጠቅም የበለ ሰዎች ይጠቅማል ነገር ነው የምነግራችሁ። ብዙ ሰዎች ወደዚህ ሀገር መምጣት ትፈልጋላችሁ፣ ግን መምጣት ትፈልጋላችሁ፣ ልትመጡበት የምን አይነት መንገድ የሚለውን ማስተዋል አለባችሁ። ምክንያቱም ወጥታችሁ በምድረ በዳ በሷ ሀገር ህገወጥ እንዳትሆኑ ጥንቃቄ ማድረግ አለባችሁ። በመጀመሪያ ደረጃ አንድ ሰው ከሀገሩ ሲወጣ የፈለገ ብር ቢኖረው የፈለገ ብር ቢተርፈው መምጣት ያለበት በድርጅት ነው ማለት ነው። በድርጅት ነው ማለት ያለበት የድርጅት ጥቅሙ እና በራሱ ምንድነው ጉዳቱ ነግራችኋለሁ። ያየሁትን በአግባቡ ያየሁትን ማለት ነው የምነግራችሁ። አንደኛ ነገር በድርጅት ስትመጡ ድርጅቱ ነው መኖሪያ ፈቃዳችሁ ለሁለት ዓመት የሚያሰራላችሁ። ከተስማማችሁ ትቀጥላላችሁ። ደሞዛችሁ እያዩ ነው የሚጨምሩት እነሱ በመቀጠል ደግሞ ምንድነው አሁን አንዳንድ ሰዎች እዚህ ይመጣሉ። ይመጡና ምንም ነገር አያውቁት ልክ እንደመጡ በራሳቸው ያሰራሉ ማለት ነው። ስድስት ሰርተው ምንም ብለው ግን ያ መሆን የለበትም። ለእናንተ በጣም የሚጎዳችሁ ፓርቲ ይሆናል ማለት ነው። ስለዚህ ከሀገር ሲወጣ አንድ ሰው ቀጥታ ተቀጥሮ መስራት ያለበት ተቀጥሮ መስራት ድርጅቱ ምን ይሁን መኖሪያ ቤት አግኙ። ተቀጥራችሁ ነው መስራት ያለባቸው አንደኛ ነገር በራሳችሁ ተቀጥራችሁ ስትሰሩ ቪዛ ሰውዬው ነው የሚያሰራላችሁ። የቤት ኪራይ የለባችሁም፣ ካምፓኒ ነው የሚችላችሁ። በመቀጠል ደግሞ ያው የምትጸዳዱበት እና የራሳችሁ የራሳችሁ እንትን ነው እንትን የምትሉት የራሳችሁ ምግብ ትችላላችሁ፣ የራሳችሁ ምግብ ምናምን ትችላላችሁ። በመቀጠል ግን በመቀጠል ግን የሚመለከተው ማን ነው ማለት ነው መኖሪያ ፈቃድ የሚያሰራው ባለቤት ይሆናል ማለት ነው። ምክንያቱም አብዛኛው ሰው የሚመጣው ለወር ወይም ለሁለት ወር ሊሆን ይችላል። ከዛም በኋላ ግን ድርጅቱ ካላሰራላችሁ በየቀን አንድ ሳምሳ ብር የቆጥራባችሁ ነው ልክ የምትኖሩት ማለት ነው እንደ ኢትዮጵያ መታወቂያ ሁ ለምሳሌ ሀገራችን መታወቂያ ቢያልቅብን ቀኑ ቢያልፍ ይህ ትልቅ ንብድር ልንመጣ እንችላለን። ምናልባት ብተሻ ከሌለ በስተቀር ምናምን ማለት ነው። ስለዚህ ይጠቅማችኋል እናንተ ብዬ ስላሰብኩኝ ነው። ለምን በደማ አቀው መረጃ ስለሆነ ማንም ነገራችሁ። ስለዚህ ስትመጡ አንድ ጓደኛችሁ ስለማረበት አንድ ጓደኛችሁ ስለወፈረ ምናምን ፖስት ሲያደርግ ቲክቶክ ላይ ታችሁ፣ እሱ አምሮበታል፣ እሱ ቀንቶታል፣ ወይም የእሱ ቻንስ የእናንተ ቻንስ ነው ማለት አይደለም። ስለዚህ ምንድነው ማረግ ያለባችሁ ነገር፣ እናንተ በመጀመሪያ ደረጃ መታችሁ ተቀጥራችሁ መስራት አለባችሁ። ሁለተኛ ነገር፣ በራሳችሁ ስታሰሩ በራሳችሁ ፈቃድ አሰረታችሁ መስራት ስትጀምሩ ማትወጡት አደጋ ውስጥ ነው የምትወጡት። ምክንያቱም አንደኛ ነገር ሁሉም ነገር በእናንተ ነው የምትንቀሳቀሱት። እዚህ ጋር የምታውቁት ሀገር አይደለም፣ ቋንቋ አትችሉም ወይ እንግሊዘኛ አክቲቭ ላትሆኑ ይችላላችሁ። እዚህ ሀገር ደግሞ አንድ ብር ከሌላችሁ አንድ ብር የሚረዳችሁ ወገን የለም። አንድ ብር የአንድ ብር ውሃ ብትደፉ ምናልባት አንድ አበሻ ወጥቃችሁ ካገኛችሁ እንጂ ማንም እንትን ቼክ የሚያደርጋችሁ የለም። ምግብ ልትቸገሩ ትችላላችሁ፣ ልትራቡ ትችላላችሁ። ምክንያቱም በየቀን ቀን ወጪ አለባችሁ። በእርግጥ ኑሮ እንደኛ ሀገር ባይሆንም እዚህ ደህና ነው። ቢያሳውም በሁለት መቶ ብር ሰው አብቃቅሶ ሁለቱ ሊጠቀሙ ሁለት አመት ወር ሊጠቀመው ይችላል። አመት አልኩኝ፣ አብየት ለበሬ ፍጥነት እና ስለሚጠቅማችሁ ነው። ትክክለኛ መረጃ ነው የምነግራችሁ። ስለዚህ አንደኛ ነገር ብትታመሙ ሆስፒታል ለመሄድ የሆስፒታል ሁሉም ነገር ፕሮሰሱ እናንተን ነው የሚመለከተው። ስለዚህ ሰው አደለም ማረብ፣ ሀገር አደለም የማቀብ ባህል ሀገር አደለም። ሰው እኮ ከሆነ ከተማ ወደ ሆነ ከተማ ሲቀያየር ግራ ራሱ ይገባል። ስለዚህ አንድ ሰው ስለ አንድ አገር ነገር ለማወቅ ተቀጥሮ የሚሆን ሁለት አመት አመት እንኳን እንደምንም ጥርሱ ነክሶ ግዴታ መወጣት አለበት። ለምን እኔ ብዙ ልጆች ስላየው ነው እዚህ ማለት ነው በጣም ብዙ ልጆች ስላየው በራሳቸው አሰርተው መጥተው ማለት ነው ቢከፈላቸው ተመሳሳይ ደሞዝ ነው። እዛ ጋር ብዙ ብር አውጥቷል። እዚህ ተመሳሳይ ብር ነው የሚለው የሚያገኘው። በራሳችሁም አሰራችሁም በላራሳችሁም አላሰራችሁም የምትሰሩት ስራ ምንም የተለየ ነገር የለውም። ለመናገር ያው ነፃ ነኝ፣ ስፈልግ ስራ ለቅቄ ሌላ ስራ ላይ እገባለሁ የሚለው ነው። እንጂ በመቀጠል ደግሞ የታክሲው የምኑ የወጪው በአጠቃላይ እናንተን፣ የቤት ክራይ በአጠቃላይ እናንተን ነው የሚወክለው። ስለዚህ ማለት ነው እኔ የማውቀው መረጃ ነው የምነግራችሁ ስለምወዳችሁ ብዬ ነው። በመቀጠል ደግሞ ወደዚህ መምጣት የፈለጋችሁ ሰዎች ካላችሁ፣ ወደ ዱባይ መምጣት የሚፈልጉ ሰዎች ካላችሁ ትክክለኛ መረጃ ይሄ ነው ማለት ነው። ሌላ ደግሞ ሰው መምጣት እፈልጋለው ትክክለኛ ሰው የምታውቂው ካላችሁኝ ኮሜንት ላይ ጻፉልኝ። ነገር ግን ይሄ ቪዲዮ ለብዙዎች እንዲደርስ እንትን በሉ። ለምን በጣም ብዙ ልጆች ስላየሁኝ ነው። ለምሳሌው ፀሐይ ላይ ማለት እዚያ ጋር በጣም ከባድ ነው፣ ሙቀት ነው። በዛ ላይ ደግሞ ሲርባችሁ አዙራችሁ ልትወድቁ ትችላላችሁ። በጣም ፀሐዩ ከባድ ነው። እኛ ገራውን ጠራራ ፀሐይ ሆኖ ልትልልን እንችላለን አይደለ ግን ሁሌም የበቃ የጋለ ነው። እንደኛ ሀገር አደለም። ስለዚህ እንደ እኔ እንደ እኔ መጥታችሁ ከሀገራችሁ የወጣችሁት ላላማ እስከሆነ ድረስ መጥታችሁ አርፋችሁ አንገታችሁን ሰርታችሁ ደግሞ እድገት እንድታገኙ ልምድም ሲኖራችሁ ቢያንስ እኮ የሆነ ካምፓኒ እንዲላቸው የሆነ ካምፓኒ ለመዞርም ሀገሩን በደም አቅም ያስፈልጋችኋል ነው ምላችሁ። ስለመወዳችሁ ነው። እና ደግሞ ይሄ ቪዲዮ ወደ አረብ ሀገር ወንዶች ሚል ለምትፈልጉ ሼር አድርጉልኝ። ይሄ ትክክለኛ መረጃ ነው የነገርኳችሁ። ስለዚህ መታችሁ በቃ ተቀጥራችሁ ነው መስራት ያለባችሁ፣ አለቀ። ለምሳሌ አንድ ሰው አዲስ ሆኖ ለምሳሌ መዳም ቤት ይሰራል አይደለ? መዳም ቤት ገብቶ ሲሰራ መዳም ማለት አይደል? አንዳንድ ነገር ታሳየዋለች፣ ወይም ሌላ ሰራተኛ ይኖራል። ግን ወታ ምንም አታውቅ፣ ቋንቋ አትችል፣ እንግሊዘኛ እንግሊዘኛ ራሱ ብትችል በጣም ይከብዳል። ምንም አታውቁት አገር፣ በዛ ላይ ፀሐይ ላይ ምን ደቂቃ መቆማችሁን ታክሲ ተብሎ አይጠየቅም። ሁሉም ነገር በስልክ ነው። ስለዚህ እንደዛ ለመሆን በድርጅት ተቀጣሪ ትንፋሽ ነው ያለባችሁ። ምክንያቱም የሰው ልጅ ምንም ነገር ሊያገኝ መጀመሪያ መልፋት፣ መንገዱን ማወቅ አለበት። ዝም ብሎ እንትን ስላሉ ብቻ አይሆንም ማለት ነው በተረፈው ወዳጅ አለው ደና